ሰላም ቤተሰብ፣ እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት አላችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው የተቸገርኩበትን አንድ ነገር መላ ያመጣውበትን እንትን ያው አንዳንዴ ጉግል አድርጌ ያቻችኋለሁ። እናንተማ ያው ትችላላችሁ፣ በተለይ እንቅልፍ የማንተኛ የሲፒ እናቶች እንቅልፍ እንደማልተኛ የታወቀ ነው። ይሄ በጣም የታወቀ ነው። እና ራስ ምታት አለ። ይሄ ራስ እኔ አሁን ራስ ምታት ነው ያቃተኝ። ራስ ምታት እና የጆሮ ነው። ጆሮ ላይ የሚጮኸው ታውቃላችሁ። ይሄ ወጥሮኝ ነው ስጭንቅላቴ እንዲህ ወጥሮኝ ነው የሚይዘኝ እና ከዛን እኔ የጠቀመኝን ነገር ልንገራችሁ። እቺ ምንድን ነው ጥቁር አስሙድ፣ የጥቁር አስሙድ ዘይት ናት። የጥቁራት ሞት ዘይት ማሴት መስራት ማለት ይሄ መስራት እነዚህ ነገሮች እንድሰራ ማድረግ ማለት ነው እና አንዳንዴ እኔ ምላሴን ሁሉ ይዘኛል። እንደኔ የምለፈልሽ ሰው የለም፣ እንደኔ ንት ማለት የለም። ይሄ ነርቮቼ ከዚህ ጋር እንትኖቼ በጣም ጭምድጭ ያርጎ ይዙኝ ና እንዳላወራ ሁሉ ያረጉኛል፣ እንደ ህፃን ልጅ እንዲያወራ ያረጉኛል እና በምንድን ነው እንዲቻርጌ ነው። እኔ የጠቀመኝን ነው። ምናልባት እንደኔ የምትሰቃይነት ካለች ትንሽ ፋታ ይሰራል። ሳይሳለችዋችሁ አራት ጠብታ ነው ያደረኩት፣ እጅ ላይ አራት ጠብታ ነው ያደረኩት። ይሄ ነው እንትን ዘይት ማለት ነው። ከዛ ምን እናደርጋለን ቀጥሎ ሙዚቃ

ለልጆቻችን ስንል ቤት ውስጥ ቁጭ ብለን እኛ እራሱ ራሱ ዶክተሮች ሆነናልና እሚ ፋታ በቃ ማለት ሊያሳብደኝ የደረሰ እንትን ያለኝን ነው። እንዴት እናደርግና እንዴት አድርገን ቀስ ብለን እንዴት ይባላል ቻችን አንደኛ ምንም አይጎዳን እንትን ነው ጥቁር አስሙድ ዘይት ስለሆነ ተፈጥሮ ስለሆነ ምንም አይጎዳን የምልን ነገር የለም። ይህንን እንዴት ፍቱ መድኃኒት መሰላችሁ እንዴት ጭንቅላታችሁን እንደማፍታታ እንደንትን እንዳለ ለራሳችንም መሆን አለብን በጣም በኃይለኛ ሶስት ሳምንት ልሞላኝ ነው እና አንዳንዴ ማውራት ሁሉ ያቅተኛል፣ ይደክመኛል። ትንልናል እግዜች ጋር ቀስ ሌላ ጊዜ ለልጆቻችን አደለም፣ ለልጆቻችንም አሪፍ ነው። ግን በተለይ ዌራ ዘይት ያላችሁ ሰዎች በዌራ ዘይትም እየለቀቀ እየለቀቀ እየለቀቀ እየተሻለ በቃ እንትኑ ነው ምሮ የመጣችሁ በጣም አንደኛ። አይ እኛ ራስ ምታትን ያስተዋል እና እንዲህ ብሽ የምልበትን የሚጨንቅን ነገር እና እንዴት ፍቱ መዳን መሰላችሁ? የጠቀበኝን ነው እንደኔ የሚሰቃዩ እናቶች ካሉ የሲፒ እናቶች ዬ ወይም ደግሞ የተለያየ በተለያየ ማንገድ ስፔሻል ሊድ የምናሳድግ በተለይ እኛ እኔ ብዙ ጊዜ የሰረብረት ፓልስና ወይ ሲፒ እና ስለሆንኩ ነው እንጂ ሁሉም ባለበት ቦታ በተለይ የሚያስጨዋችው ልጅ ካለ፣ የሚጮህ ልጅ ካለ፣ የሚያለቅስ ልጅ ካለ አእምሮአችን ይጨነቃል። ምን ሆኖ አያችሁ ከቅድሙ እንኳን እኔ እየፈካው እንዴት እንደመጣ እንትን እኮ ነው ፊታችሁን ራሱ እንትናችን እየለቀቀ እየለቀቀ ይመጣል። ፊታችን ራሱ እና ይሄንን መስራት እንዴት ልክ እንደ እንትን ማለት ነው ማሰራት ይሄንን የተወጣጠሪው ጭንቅላታችን ማፍታታት እንደዚህ ስናፍታታ በቃ ፍጹም ሰላም። ከዛ ከተቻለ አስር ደቂቃ፣ ሀያ ደቂቃ መተኛት ማሰራት ማለት ነው።